አንጋፎ አርቲስት ስማቸው ዘመረ ባላለው ተወልደው ያደሙት የት ነው? ክልል ሶስት ስራ ጎጃም ሁለት ጁነስ የወረዳ ሞጣ ቀራኒወል ደብረ ጉባኤ ቀበሌ ገበሬ ማህበር ገንገርታ ነው ምገኝ። እሺ። አርቲስት ነኝ አንጋፎ አርቲስት ነኝ ብለዋል። እስኪ ምን ምንድ ነው የሰሩት? እስከ ዛሬ አርቲስት የሚያስብለውት ስራ ምንድነው? እስኪ ያስረዱ። ግጥም ታፍኘ ነው እንጂ ከኔ በላይ እኔ ጠገብ የሚደርስ አበበ ብርሃን የጋራ ተወዳረን በፈጠራ ቀድሜዋለሁ። መቼ ቆይቷል? አንድ ካሴቱ እንዳወጣሁት በዘጠና ስምንት ዓመተ ምህረት ምን የሚል ካሴት ታውጥተው ነበር? ሌፎ ሌፎ የሚል ነበር አውጥተው። ለዳኘው አለሸጡብኝ። ተሽጧል። በማልክሰስ ታፍኜ ነው ያለሁት። እንዴት አወቁ? ሌፎ ሌፎ የሚለውን ለዳኘው አለመሸጡ፣ እስከ ግጥሙ እስከ ክሊፑ ጠቅላላ እኔ የሰራሁት ጠፋ። አንቺ የጋገርሽው እንጀራ አይጠፋሽም እኔ የሰራሁት እንዴት ይጠፋኛል። ከየት ነው አሁን የመጡት? ከሞጣ ነው። አቶ ወርቁ አይተነው ማለት ወጣት ወርቁ አይተነው ማለት የሀገር መብራት ማለት ነው። እሺ፣ ያውቋቸዋል? እኔ አሁን አወኩት እንዲያው ስንዘዋወራ አወራ ግንቼ የሆነ ግጥም ገጠምኩለት። ያን ግጥሙን ባብረ ብታስተላልፊው። እስቲ ቀጥሉ፣ ግጥሙ አብሮ ይቅደም። ከዚያ በላይም ትጠይቅኛለሽ። እሺ ተመስገን ጌታዬ በተወለድኩበት ባደኩበት ሞጣ እንክብክብ ወርቁ በሄሊኮፕተር መጣ። እሺ መስጠት እንደ ወርቁ ማናው ማናውቆ ማናው ይሞታል ባላገር በድል ቶታንቆ። እንደምነው ወርቁ ያ የደብረ ወርቁ የበላይ ዘለቀ ጎጃም በጀግንነት በጣም የታወቀ። ያኛው በታይ ሲሄድ ያ በላይ ዘለቀ ታባይ ሲሻገሩ ፍልቅልቅ ሲደርሱ የሚለው ቅርቅር የእነበላይ አገር ጎጃም እንዴት ይቅር?

እንደምንው ጎጃም፣ እንደምን ነው ጎንደር፣ እንዴት ነው በየምድር እየከዳም ያለ ወዳጅና ምድር መሬቱም ቢያለ ማዳበር ያለምዶ ትንሽ ባሳንሰው ሰው አከረመ ባዶ ዝናቡን ጓልጣለም፣ ምንድነው መብረቁ ለስሜ የሸልመውን ክብኩ ወርቁ አልሁት፣ ሸልሞኛል ወርቁ አይተነው። ምን ያህል ብር ሸለመውት? መቶ ሺህ ብር የሶስት አመት የገጠር ብድር የተለያየ ሶስት ምን ይወል ቦታዬን ተቀምቼ? የወያኔ ጁንቶ ወይ በልተውብኝ፣ እስከ ጠቅላይ ሚኒስቴር ቢሮ ድረስ በህድ ተስፋ ሳላገኝ ስልክ ብቻ ተሸክሜ ብደውል ተስፋ አጥቼ ዶክተር አብይን በተግባር ብፈልግ አላገኘሁ ከዚህም በኋላ እነዚህም እነ አንተነህ ተሻገር መቼም አይሰሙኝም እነሱ የኔ ነገር። ሌላው ምንድን ነው ችግሮት? በዋናነት መሬት አምስት ገመድ መሬት ነበረኝ ሽጠው ለዘመድ አዝማ አርካቢ ወይ በሉ ተቀበሌ ጋር ሆኖ እዛ ሞጣ ውስጥ ነው። አዎ ሞጣ ሁለት እጁነት ሲወረዳ ይህንን ባመለክት በአስራት ጣቢያ ለምን ተናገር ብለው ግሬን ሰበሩኝ በክራን ይህንን ደግሞ በሽጉጥ አፈሙዝ መቱኝ። አልሞትላቸውም። ይህንን በሽጉጥ አፈሙዝ መቱኝ እና አሁንም ታፍኘ ነው ያለው። እነሱ ያመኑት እንኳ ብር እንዳይሰጠኝ ዞኑ ጭምር አብሮ አፍኖኛል። ያው አሁን እንዳገባ የሚባለው አንዳንድ ነገሮች እንዳሁን ይናገራል ተብሎ ነው ለምነው በደል ካልተነገረ ዲሞክራሲ የት አለ? አንድ ሰው መስተካከል የሚገባው እንደኛ ያለ አዛውንት ሰማንያ ሦስት ዓመቴ ነው። አገር እንዲመርቅ፣ አገር እንዳያልቅ እንዲናገር መፈቀር ነበረበት ነበት በየቤተ ክርስቲያኑ እንዲያውም እ አሁን ዛሬ እኮ ምርቃቱ ነገ ነው። ዛሬ እንዴት መጡ? እኔ ቀደም ብዬ እንዲያውም ሐሙስ ስለነበረ ሀሳቤ አይኑን ወርቁን እኮ ተዚህ ወዲህ ደግሞ ተሸለመ ወዲህ አግኝቼው በሄሊኮፕተር ወርዶ አብሬው በልቼ ጠጥቻለሁ። እኔ ለዛ የሰጠውትን መቶ ሺህ ብር ምን አደረጉበት? የተሟገቱበት የሶስት ዓመት ሙግት የገጠር ብድር ነበረ፣ ዘጋልኝ። ሁለት ቤት ነበረኝ፣ የድርጅት ቤትና የአስፋልት መስመር ሊሸጥብኝ ነበረ፣ አስቀረልኝ። አሃ ልጆች አሉኝ። እሱ በሆነ ጠግኖ እስካሁን እንድንጥና አድርጎኛል። ዘላለም ያቆየው። አሁን እዚህ የመጡት ያው

ከጁ መንጭቄ እንቆቆቡ ወርቁ እሱ ባይኖር እህኔማይን የለውም ነበር እረኛ እረኛ በጣም እረኛ ታለ ክላሽ ወፕ የለውም ዳኛ እረኛው መጣ ሳይናገሩት እየተቆጣ ድቀንስደደኝ ጮቄ ለጮቄ ዳአምጣው ክላሹን ከጁ መንጭቄ የመነኩስ ሴልሽ የጦለተኛ የገበሬ ልጅ የጅራፈኛ ልክስክስ ነገር አንወድምኛ፣ ቅደደውና አገር ያው ሰው ለስንቱ ሌባ ይጨነቃል። ሰው ሰው መግደል እንደው ቀላል ሙያ ነው። ትልቁ ሙያ እንደንወርቁ ሰርቶ መብላት ነው። እናመሰግናለን። እስኪ ይንገሩኝ፣ ነገ አሁን ይገኛሉ እዚህ ምረቃው ላይ ካስገባችሁኝ አያስገቡኝ ተኩሏቸው ድንገት ግን እስቲ ምናልባት ካላገኙት እዚሁ ላይ መርቁት እስቲ አዎ ናቴ ወርቁ አይተነው ማለት እናቱ ሰኞ ለማስከኞ የጸነሰችው አባትና እናቱ እንግዲህ ፍጥረት ስትፈጥሩ እናንተ ልጆችም ሰኞ ለማስከኞ ወይንም እረቡ አሙስ ቅዳሜ ለውድ የተወለደ እንኳን ዶክተር ሊሆን እንኳን ፓይለት ሊሆን እንኳን ሊያለማ የሰዋ የሰው ይሄ ነው የሚሆን እንዴት ጥማረጃለ ሕጉ አይፈቅደውም። እንዴት ፈጣሪያችን ጌታችን መድኃኒታችን የጦለት ቀና ያደርገው ለተቀዳሚ ሰንበትና ከዓርብ ጀምሮ ያለውን እና ይህን ልጅ በሙሉ ቀን በመፈጠሩ እኔም ፈልጎ ሞጣ ሙስሊምና ክርስቲያኑ የሚያጣላ ሌባ ሞክሮት መጥቶ ሳያዳላ ትክክል አድርጎ በመሄዱ አይኑን ቢያሳየ ብዬ ደብሮ ገብርኤል አከብር ነበረ። ብህድ ሰራይቶቹ እንዳሆኑ አባረሩኝ። እሱን እንዳገኘው ስል ስል እግዚአብሔር ባለውለት ገነቱ ጤል ወረዳዎች አይወዱኝም እንዴ። ያቆየው ዘሩ ይባረክ፣ የረገጠው መሬት ሁሉ ደምለም ይሁን። ያቆየው ይሄ የሱ ብቻ ነው። ለወርቋ ይተነው የሚበቃው አንድ እንጀራ ነው። ዶክተር ዶክተር አብይም የሚበላ አንድ እንጀራ ነው። አስር እንጀራ የሚበላ ባለስልጣን የለም። ግን ለእኛ ነው ይህን ልማት የሚያለማ ወጣቱንም እየፈተሸ በጎንደር እየሄደ እያረጋጋ እንዳይራበሽ ወደው ሽምብር እንዳይገባ እያረጋጋ ነው ያለ እና ወርቁም መርቁልኝ እንዲልል ቢሆን እስከ አራት ሰዓት ሞክራለሁ ለመግባት ታስተላለፍ። አሁን ሊያስገባኝ ይችላል። ቀረርቶውንም ሁሉንም ዘፈን ደግሞ ይችላል፣ ግጥም ይችላለሁ። እና ይህንን አንቺ አስተላልፉልኝና እንዲያገኘ ለማድረግ ሞክሪ ከዚህ በተረፈ ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ስጥልን። እነሱ የሚፈሩት እቂጡ ላይ ቁስል ያለበት እንደ ልቡ አይቀመጥም። ለዶክተር አብይ ወይ ለአቀኛው ወይ ለአንዱ ይናገር ብናል፣ ለስመላለም ይናገርም። ያ ደግሞ እግር ቢሸግጉት ራሱ ብቅ ይላል። እግርሽን ስንሸፍኝው ራስ ላይ ይገፈበት ይታወቃል። እና ይህንን ነው በቃ በሰላም እኔም ወደ አገሬ የማይሆን ተሆነ ነገ ተሳፍሬ